ጤና ይስጥልን። ይህ ከዜና ዩቲዩብ ዘውትር በዚህ ሰዓት ዜናና መረጃዎችን የምናቀርብበት ነው። እስከ ፍጻሜው አብራችሁን እንድትቆዩ እየጠየቅን በቀጥታ ወደ ያዝናቸው መረጃዎች አለፍን። መልካም ጊዜ። አማን ፍሳጽ ሆን እባላለሁ። የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚ ነኝ። ባለቤት የለኝም ብላ ነበረች ልጅ ልጅ አቅፋለች። ይች ልጅ የሁለት ዓመት ልጅ ነው ያላት ጥቃት ደረሰብኝ የምትለው ዓመቱና የዚህ ልጅ እድሜ ያለበት በደንብ ኢንቨስቲጌት አልተደረገም። ቤት አለኝ ብላ የነገረችን ቦታ አንድ ወር ነው በቃ እሱንም እራሱ ፓኬት አድርጋ፣ የለም ሂደን ስንፈልግ በቃ የለችም እኮ ለአንድ ወር ነው የተከራየችው። የለችም እንደ እንደ ጋዜጠኛ ሙያ የጎደሉ በጣም ብዙ ነገሮች አሉ መሟላት የነበረባቸው። እኛም እንደተቋም የተሳሳት ነው ስህተት አለ። ለተመልካቾቻችን በጣም ይቅርታ ለመጠየቅ እንፈልጋለን። አምስት የኢቢኤስ ቴሌቪዥን ጣቢያ ሰራተኞች በሽብር ወንጀር ተጠርጥረው ፍርድ ቤት መቅረባቸው ተሰምቷል። የፌዴራል ፖሊስ በሽብር ወንጀል ጉዳይ ጠርጥሬያቸዋለሁ ያላቸውን አምስት የኢቢኤስ ቴሌቪዥን ጣቢያ ሰራተኞችን በዛሬው ዕለት ፍርድ ቤት አቅርቧል። ጉዳዩ የቀረበው የፌዴራል ከፍተኛው ፍርድ ቤት ፖሊስ በጠየቀው የአስራ አራት ቀን የጊዜ ቀጠሮ ላይ ብይን ለመስጠት ለመጪው ሰኞ ተለዋጭ ቀጠሮ ሰጥቷል በማለት የዘገበው ኢትዮጵያን ኢንሳይደር ነው። በተያያዘ መረጃ ኢቢኤስ ቴሌቪዥን በብርቱካን ተመስገን ዙሪያ ላስተላለፈው ዶክመንተሪ ይቅርታ መጠየቁም ዛሬን የሰማ ነው። የኢቢኤስ ዋና ስራ አስፈጻሚ የሆኑት አቶ አማን ፍሳ ሲሆን ጉዳዩን አስመልክተው መግለጫ ሰጥተዋል። እኛም እንደ ተቋም የተሳሳት ነው፣ ስህተት አለ። ለተመልካቾቻችን በጣም ይቅርታ ለመጠየቅ እንፈልጋለን። በመግለጫቸውም በድርጅቱ ውስጥና በውጭ የተቀናጀ ኃይል ከጋዜጠኝነት መርህ ውጪ የሆነ ተግባር ተፈጽሟልም ብለዋል። የዶክመንተሪው አዘጋጆች ያለ በቂ መረጃ ማጣራት ያከናወኑት ተግባር መሆኑን ገልጸው ዝግጅቱ ከማህበራዊ ትስስር ገጽ የወረደው በራሷ በብርቱካን ጥያቄ መሰረት መሆኑንም አረጋግጠዋል። አቶ አማን ኢቢኤስ ቴሌቪዥን በዶክሜንተሪው ምክንያት ለተፈጠረው ችግር መላው የኢትዮጵያን ሕዝብ እንዲሁም ተመልካቾቹን ይቅርታ ጠይቀዋል። ትንሽ ከተረዳው ሕይወቴን ልቀይር እችላለሁ እርዱኝ፣ ብላ አንድ ወር ሙሉ ስትመላለስ እንደቆየች የእኛ መዝገብ ያሳየናል። ይ ወይ ያ ተጠይቃ ቤተሰብ የለኝም ብቻዬን ነው የምኖረው ብላለች። የሚቀጥለው ሳምንት ይደረግልኝ። ለምን ይህን ሳምንት አይተላለፍ አልሽ ብሎ ሲጠይቃት አይ ወደ አገር ቤት ሂጄ መውረስ ያለብኝ ንብረት ስላለ ይሄ ፕሮግራም ከተላለፈ በኋላ ጫና ሊያመጣብኝ ይችላል የሚል መልእክት ትነግሯለች። ልጅቷ በአንድ ሰዓቱ ነው፣ በሁለት ሰዓት ውስጥ ትደውልና ለዳይሬክተሩ አውርዱልኝ፣ ሊገሉኝ ነው። እነማን ናቸው? አይ ሊገሉኝ የሚፈልጉ አካሎች አሉ። ይሄ ፕሮግራም ካልወረደ ነፍሴን አጣለሁ ወይ ራሴን እገላለሁ ትላለች። ባለቤት የለኝም ብላ ነበረች። ልጅ ልጅ አቅፋለች ከተላለፈው ስቶሪ ጋር ይዛባል በሚል ያንን ዲሲዥን ቶሎ እንዲወርድ ዳይሬክተሩ ራሱ ይመካከርና ፕሮግራሙን እንዲወርድ ይደረጋል። እች ልጅ የሁለት ዓመት ልጅ ነው ያላት። ጥቃት ደረሰብኝ የምትለው ዓመቱና የዚህ ልጅ እድሜ ያለበት በደንብ ኢንቨስቲጌት አልተደረገም። እኛንም ራሱ መጥተው ጥያቄዎች ይጠይቁናል። በቃ ነገሩ በራሱ ወደ ሌላ አቅጣጫ ሄዷል። ፕሮግራሙ ራሱ የተሰራበትን ዓላማ ስቶ ኦኬ፣ ወደ ምን ሄዷል? ህዝብን የማጋጨት የድሮ የነበረ ታሪክ ቀስቅሶ፣ ዩኒቨርሲቲዎችን ስም ራሱ እየተጠቀሰ በሶሻል ሚዲያ እነዚህ ልጆች ተገኙ የማለት ከዛ በቃ ኃይለኛ አኒቨርሰሪ የሆነ ሆነ፣ ከታሪኩ እኛ ካሰብነው ታሪክ ውጭ ይሄ እኛንም እንደ ተቋም አስደነግጦናል። አንድ አመት ሙሉ እንከፍልልሻለን ብለናል ክራይ ሁለተኛ የስድስት ወር አዝቤዛ እንሰጥሻለን ብለናታል በአደባባይ ላይ ይሄ የምናቀርበው ዋሽንግ ማሽን ደግሞ ሰርተሽ፣ ይህን ልጅ እንድታሳድግ እንዲረዳ የገቢ መንጭሽ እንዲሆን ብለን አስተካክለን ይህንን የምትወስድበትንም ራሱ መስፈርት በሞላ ተታች ልጅ ጠፍታለች። የጎደሉ በጣም ብዙ ነገሮች አሉ፣ መሟላት የነበረባቸው። እኛም እንደ ተቋም የተሳሳት ነው፣ ስህተት አለ። ለተመልካቾቻችን በጣም ይቅርታ ለመጠየቅ እንፈልጋለን። የተፈናቃዮችን ጉዳይ ለፖለቲካ ዓላማ ማዋል ሰብአዊ መብትን መሸርሸር ነው ሲሉ በትግራይ ክልል የሚንቀሳቀሱ ፓርቲዎች አመልክተዋል። የተፈናቃዮችን ጉዳይ ለፖለቲካ ዓላማ መዋል ሰብአዊ መብትን መሸርሸር ነው ሲሉ በትግራይ ክልል የሚንቀሳቀሱ ትግራይ ዲሞክራሲያዊ ፓርቲ ትዴፓና የባይቶና አባይ ትግራይ ገልጸዋል። ፓርቲዎቹ ከተለያዩ አካባቢዎች ተፈናቅለው በክልሉ በሚገኙ መጠለያ ጣቢያዎች ውስጥ በሚገኙ ከአንድ ሚሊዮን በላይ የሀገር ውስጥ ፍልሰተኞች ጉዳይ ለፖለቲካ ፍጆታ መዋሉ ተፈናቃዮቹ ማግኘት የሚገባቸውን ጥቅም እንዳያገኙ ከማድረጉም በላይ በሰዎች ሰብአዊ መብት ላይ ቁማር መጫወት ነው ብለዋል። በክልሉ የሚገኙ ፖለቲከኞች የፍልሰተኞቹን ጉዳይ የውዝግብ እና ክርክር መነሻ ማድረጋቸው ተቀባይነት የሌለው ድርጊት ነው ያሉት የትግራይ ዴሞክራሲያዊ ፓርቲ ትዴፓ ሊቀመንበር የሆኑት ዶክተር አረጋዊ በርሄ ናቸው። ዶክተር አረጋዊ በተጨማሪም ቅድሚያ ለሰብአዊ መብት መስጠት ቢኖርበትም በተለይም በክልል ተሰሚነት ያለው ህወሀት ትግራይ ተፈናቃዮችን መጠቀሚያ እያደረጋቸው ነው ሲሉ ከሰዋል። ተፈናቃዮቹ የፖለቲካ መጫወቻ ካርድ መሆን የለባቸው። ተፈናቃዮች ከፖለቲካ ውጭ ናቸው። ሰብአዊ እርዳታ ከሁሉም ነገር ሊቀድም ይገባልም ሲሉ ተደምጠዋል። አንደኛው የህወሀት ቡድን ተፈናቃዮች ካልተመለሱ ትጥቅ አልፈታም ሲል በተደጋጋሚ መደመጡ ተፈናቃዮችን የፖለቲካ አካል የማድረግ ሀሳብ ማሳያ ነው ያሉት ሊቀመንበሩ ትጥቅ መፍታት እና ከተፈናቃዮች ጋር የሚገናኝ ነገር አይደለም በማለት ለአህዱ ተናግረዋል። የባይቶና አባይ ትግራይ ፓርቲ ሊቀመንበር የሆኑት ክብሮም በርሄ በበኩላቸው በክልሉ የሚንቀሳቀሱ በርካታ ፓርቲዎች እንዳሉ ገልጸው ለተፈናቃዮች የተራዘመ ስቃይ እና ለፖለቲካ ፍጆታ መዋል ዋነኛ ተጠያቂ ግን በክልሉ ተሰሚነት ያለው እንዲሁም የፕሪቶሪያውን ስምምነት የፈረመው ህወሀት ነው ብለዋል። አክለውም በክልሉ የምንንቀሳቀስ ፓርቲዎች ተፈናቃዮች በዚህ ደረጃ ችግር ውስጥ እንዳይገቡ ተደጋጋሚ ጥረቶች ያደረግን ቢሆንም ጥረታችን ሰሚ አጥቷል ሲሉ ተደምጠዋል። ህወሀት የስልጣን ጊዜውን ለማራዘም ተፈናቃዮችንም መጠቀሚያ ከማድረግ ሊቆጠብ ይገባል ያሉ ሲሆን ከዚሁ ጋር በተያያዘ ባለፈው ሳምንት በህዝብ ተወካዮች ምክር ቤት ለቀረቡ ጥያቄዎች ምላሽ የሰጡት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የፌዴራል መንግስት ዜጎችን ወደ ቀያቸው የመመለስ ፍላጎት እንዳለው ነገር ግን በተፈናቃዮች ላይ የሚሰሩ ፖለቲካዊ ስራውን አስቸጋሪ እንዳደረገው መግለጻቸው የሚታወስ ነው ሲሉ ለአህዱ ተናግረዋል። በአንድ ህገ መንግስት የሚመሩ እንጂ የራሳቸው ሃይማኖታዊ ህገ መንግስት የሌላቸው በመሆኑ ሁሉም ሃይማኖቶች በእኩልነት እምነታቸውን የሚያራምዱበት አገር በመሆኑ አስቸኳይ ምላሽ እንዲሰጡበት እያልን የሚመለከታችሁ የፌዴራል መንግስት አካላት ይህ ተግባር የእኔ ሃይማኖት የበላይነት ሊረጋገጥ ይገባል ባዮች በአካባቢያችን ሌላ እምነት በነፃነት ሊንቀሳቀስ አይገባም በማለት ከሃይማኖት አልፈው የሀገር ሰላም ላይ ሁከት በሚፈጥሩ አካላት ላይ ህጋዊ እርምት እርምጃ በመውሰድ ከጊዜ ወደ ጊዜ እየተባባሰ የመጣው የሃይማኖታዊ ጥላቻ እንዲቆም እንዲደረግ እየጠየቅን የወንጌል አገልግሎት አንዱ ባህሪ በመሆኑ አገልግሎታችሁን በፍጹም ደስታና ሰላም እንድታከናወኑ መልእክታችንን እናስተላልፋለን። ክራይስት አርሚ ኢንተርናሽናል የተባለው ቸርች መታገዱን ዛሬ ሰምተናል። ክራይስት አርሚ ኢንተርናሽናል ቸርች በካውንስሉ በምዝገባ ቁጥር ዜሮ ሰላሳ አንድ አስራ አንድ የተመዘገበ የሃይማኖት ተቋም መሆኑ ይታወቃል። ይሁን እንጂ ቤተ ክርስቲያኒቱ የካውንስሉ አባል ስትሆን ልታከናውናቸው ከሚገቡ መመሪያዎችና ደንቦች መካከል አንዱ የካውንስሉ አባላት ስነ ምግባር መመሪያ ሲሆን በስነ ምግባር መመሪያ አንቀጽ ዘጠኝ ነጥብ ሶስት ላይ የስነ ምግባር ግድፈቶች ተብለው በዝርዝር የተገለጹትን ተግባራት በቤተ ክርስቲያኒቱ መሪ መፈጸሙን አረጋግጧል። በመሆኑም ጉዳዩ በካውንስሉ ስነመለኮት ኮሚሽን እና የሕግ ኮሚሽን ታይቶ በሚመለከታቸው አካላት የመጨረሻ ውሳኔ እስከሚሰጥ ድረስ የቤተ ክርስቲያኒቱ ፍቃድ ታግዶ የሚቆይ ሲሆን ሁሉም የካውንስሉ አስተዳደራዊ መዋቅሮች እና የሚመለከታቸው የመንግስት አካላት ይህንንና ከዚህ በኋላ የሚተላለፉ ውሳኔዎችን እንድታስፈጽሙ በግልባጭ ተመዝግቦላችኋል ይላል መረጃው። ይህንን ውሳኔ ያሳለፈው የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ነው። እስካሁን አብራችሁን ስለቆያችሁ እያመሰገንን በቻናላችን የምንለቃቸውን ዜናና መረጃዎች በሰዓቱ እንዲደርሱ ሰብስክራይብ፣ ላይክና ሼር ማድረግ እንዳይዘነጉ እያልን ለሀገራችን ሰላምን ለህዝባችን አንድነትን እየተመኘን ተሰናበትን።